ሳይ እንዴት ተቻክሎ እንደወጡ? ለምን አንተን ላለማየት ነዋ። እኔ እኮ ዝም ስልሽ ምላስሽ አያርፍም የሆነ ነገር ስልሽ ደግሞ እየት ያለሽ። በቃ በእናትህ ሲጀምር ከእንቅልፌ ሆን ብለህ ነው የቀሰቀስከኝ። እናቱ አንቺ ጭቅጭቁ ላይ ትቆያለሽ መሰለኝ። እኔ ደክሞኛል፣ ከስራ ነው የመጣሁት። ለምን ከስደት አይሆንም? ምን አገባኝ። ሆ እንደሚስ ትግሬ ሲገባ ጠብቀሽ መጨቃጨቁን ታይ። ጭራሽ ባልትሆን የሚያምራል እና መቼ ሚስት አለው? እንዳዴ፣ ምንድን ነው ለክርክር የምትመቻቸው እንዴ? አልገባኝም ቆይኔ፣ ባለመው ምን ያንሰኛል? ለሌሎቹ ልትሆን ትችላለህ፣ ለእኔ ግን አትሆንም። ምን ማለት ነው? ሆሆ፣ አንተ ሰውዬ፣ መቼም የእኔ ባል ልትሆን አትችልም። ስለ ትዳር እያወራችሁ የመጣ ነው ሊሆን በሉ፣ በቃ እኔ ቤት ጥበቃ ጊዜ ኤክስፓየርድ አርኳለሁ። ኧረ ቆይ ቅድም እኮ ምግብ አልበላሽ፣ በልተሽ ትሄጃለሽ በሉ ለማንኛውም እኔ ልብሴ ልቀይር። በሉ። እኔም ነው። እነዚህ ልጆች ሶስተኛው የዓለም ጦርነት ላይ ስነሱ ነው።

ሰናይት በህይወቷ ላይ የደረሰው በሰኔ ላይ ትልቅ ጠባሳ ጥሎባታል። አሁን ላይ ምንም አይነት ፍቅረኛም ሆነ የትዳር አጋር የመያዝ አላማው የላትም። ምሮ ደግሞ የልብ ህመሟን እያስታወሰች በናሆሜ ቤተሰቦች ዘንድ ተቀባይነት ባይኖረኝስ በማለት ተጨንቃ ትገኛለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ብዙ ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ የቤተሰብ እንድትሆኑ በክብር እጠይቃለሁ። ዛሬም ተወዳጅና አስተማሪ በሆነው በጽናት ድራማ ክፍል ሰባ ሶስት ወደ እናንተ መጥተናል። ናሆሜ የልብ ህመሟን እያስታወሰች የምትጨነቀው መራዊት እሱንም እያስጨነቀውና እያሳሰበው ይገኛል። እባክሽ የልብሽን ህመም እያስታወሽ አትጨነቂ በዚህ በተሰጠን ነገር አሜን ብለን መቀበልን ያለብን። በዚህ ዓለም ላይ እኮ ጎደሉነት የሌለበት የለም። ስለዚህ በተሰጠን ነገር አሜን ብሎ መቀበል ነው። እኔ ከምንም በላይ ያንቺ መኖር ያስደስተኛል፣ ወይም ያንቺ መኖር በቂ ነው ይላታል። መራዊትም ሁለተኛ አላነሳብህም ይሄን ነገር እንደዚህ የሚያስጨንቅህ ከሆነ በማለት ተመልሰለታለች። ሳናይትም የክብሮምን ዶክሜንት ደብቃበታለች። ቀጣት መሆኑ ነው። በየት አስዳ ተብሎ እያጸዳ ነበረ። ጽዳትንም ሲጨርስ ጽዳት ጨርሻለው፣ በይሆን ዶክሜንት ስጭኝ ይላታል። ሰኒ ግን አርባ ደቂቃ ለምነኝና ትለዋለች። አትቀ ልጅ ጊዜ ወርቅ ነው ይላታል። ሳናይትም እንዲህ ስትል ነበር የመለሰችለት ጊዜ ወርቅ ነው ካልክማ በግራም ቸርችረው ትለዋለች። በዛን ሰዓት ክብሮም በጣም ነበር የተበሳጨውና። ከዛም ጮክ ብሎ ዶክሜንትን አንጭ ብዬሻለው፣ ሲላት ሰናይትም ምንም ሳታንገራግር ብድግ ብላ ትሄድና ዶክሜንቱን ታመጣልታለች። ዶክሜንቱን ልታመጣለት ስትሄድ ግን ክብሮም እየሳቀ ነበር። ታዲያ ክብሮምም እንደዚህ እንደ ንፋስ ብን ብሎ ለሚሄደው ጢባሪሽ ነው እንደዛ ስትሆኝ የነበርሽው ይላታል። ሰናይትም ባክህ አንተን ፈርችህ አይደለም ነገር ግን ጎረቤት እንዳይረብሽ ብዬ ነው ትለዋለች። የሰላም ደህንነት አንቺን መሸለም ነበረበት፣ ይላታል እንዲሸልሙኝ። ስለዚህ አንተ ሪፖርት አቅርብ ላይ ትለዋለች። ክብሮምም አሁን እኔ ምፈልገው ወረቀቴን ነበረ፣ ዶክመንቴን ነበረ። ስለዚህ ዶክመንቴን አግኝቻለሁ ወይ ሰላማዊ ብሏት ከቤት ትቷት ይሄዳል። ሰኔም ይህ ኮሰረታም እኔ ላይ ሙደዘ እያለች ትናድዳለች። ኪራና ቅዱስ ወደ ሬስቶራንት አምርተዋል። ቅዱስ የራሱ የሆነ የት ስብራት ስላለበት ኪራን ግን አሁንም ቢሆን ከጎን ሆኖ ከዛ ካለበት ስብራትና ሊያወጣው እና ሊረዳው ይፈልጋል። ቅዱስም ይሄው አማት ግን ስታገኝ እኔን ረሳኝ አይደል አለው። ቅዱስም እኔ ለሰው እንጂ ሰዎች ለእኔ ሆነውኝ አያውቁም ይላል። ቅዱስ የሆነ የራሱ ሆድ ብሶት አለበት። እሺ ነገ በጠዋት እንድንሸኛቸው ይለዋል። ቅዱስም እሺ እንሸኛቸዋለን የቡና ሰዓት ሳይደርስ እያለ ቡና እንደሚወድ እየቀለደበት ሰዓቱ ካለፈም እንደገና ይቀርባል። እኔ ቡና ከመጠጣቱ ይልቅ ሰለሞሬው ነው የሚያስደስተኝ ይላል ቅዱስ። ሰናይ የጥድሞ ለመራዊት ብታይ ዛሬ ክብሮምን እንደ ጭጓራውን ጭስ እንዳረኩት ስላሳል ምሮም ለምን አንቺ ልጅ ግን እንደዚህ ታደርጋለሽ አለቻት። ሰናይትም ለምሮ እንዴት ትላታለች፣ እኔ ግን ግርም የምትሉኝ ነገር ፅናትም እንደዛ ስትሆን ስትሆን ከርማ አሁን ግን ከኪራ ጋር እፍ ያለ ፍቅር ላይ ናቸው። አንቺም እንደዛ ስትሆኚ አሁን ናሆሜን አይ ባይኔ ካላየሁት ተያለሽ ስትላት፣ የሚያስለቅስ ፍቅር እንዳይሰጥሽ ላንቺም ትላታለች። ምሮ አይ የሚያስደስት ፍቅር ልቴ ይመስሎኝ ለማንቻውም ጥሩ ፍቅር እንዲሰጥሽ እመኝልሻለሁ አለች። ምረም ታዳ የጽናት አባት ሊሄዱ ስለሆነ ቶሎ መድረስ እንዳለባቸው እንዳያመልጣቸውም እያወራቻት ነበረ። ታዳ ቅዱስም ከኪራ ጋር እንደተነጋገረው የጽናትን አባት ለመሸኘት በጠዋት ወደ ኪራ ቤት አቅንተው ነበረ። ነገር ግን የጽናት አባት በጧት ሄደው ስለነበረ አልደረሰባቸውም ነበር። እናም በጠዋት ና ና ብለኝ ይኸው ስመጣ ግን ቀድሞው የሄዱ የሆነ ችግር እንዳለ ነው የምገምተው ወይም አስበው ይላል ቅዱስ ኪራም አረ ምንም ነገር የለም ይላል ጽናትም ምንም ነገር እንደሌለ ነው የማውቀው ነገር ግን አባቴ ለከብቶቹ ትልቅ ቦታ እንዳለውና ወይም ደግሞ ለአካባቢው መለየት ብዙ መለየት አይፈልግም ለዛ ነው እንጂ ምንም ችግር የለም በማለት ተመልስለታለች ታዲያ ቅዱስም እኔ ከእናንተ ጋር እዚህ ከቆየው የሆነ ችግር ይፈጠራል፣ ስለዚህ መሄድ አለብኝ ብሎ ተነስቶ እነኪራን ቻው ብሏቸው ሲወጣ ሰናይት ደረጃ ላይ ብቻዋን ቁጭ ብሎ ያገኛታል። ቅዱስም ሰኔ ምንድነው እዚህ? ምንነው ብቻሽን ቁጭ አልሽ? ችግር አለ ወይ ሲላት ሰኔም ችግር ከኛ ላይ ጠፍቶ ያውቃል ወይ? ችግር ሁልጊዜም ከኛ ጋር ተጣብቆ ነው ያለው ትለዋለች። እና የብዶች አለቃ እኮ ስምሽን ሰምቼልሻለሁ ይላታል እንደው ይሄን ስሜ ይሄን ስምስ ለምን ግንባሬ ላይ ታቶ አታሰሩትም? ስትለው ግንባሯን አይት ያረግና አይ ግንባሪሽ በጣም ትንሽናት ለታቶ አትበቃም ይላታል። ሰናይትም በጣም ተናዳ አሁን ከአጠገቤ ተነስና ሄድ ሄድ በቃ ትለዋለች። ለምን በውስጥሽ ያለውን ችግር ሄድ በቃ ለምን አትዩም ይላታል ቅዱስም የሰን ብስጭት ገብቶታል ለማንኛውም አትበሳጬ አትናደጄ የታገሰ ጣፋጭ ይበላል ያልታገሰ ደግሞ መራራ ይበላል በማለት ተነስቶ ትቷት ይሄዳል ከዛ ሰኔም ብቻዋን ቁጭ ብላ ምነው ዚህ ቤት ፈላስፋዎች በዙ ስትል ነበር ሰኔም እነኪራ ቤት ተኝታ ነበረ ከዛ ክብሮም ድንገት መጥቶ ኮሰረቴ እያለ ይቀስቅሳታል። ሰናይትም በድንጋጤ ተነሳች። ደግሞ በሩን ማንከፍቶልህ ገባህ? ቁልፉንስ ከየት አመጣ ትለዋለች። አረ አንቺ ሴትዮ ተረጋጊ፣ የምን ቁልፍ ነው የምታወሪው ይላታል። የቤቴ ነዋ ማንከፍቶልህ መጣህ? ትለዋለች አሁን ያለሹ ግን ማን ቤት ነው ሲላት፣ እቤቴ ነዋ ትለዋለች። አረ ያለሽው ኮ ከነ ኪራ ቤት ነው ሲላት፣ ቀና ብላ ጣራ ጣራ ማየት ጀመረች። ወይ እኔ ጋር ምስሎኝ ከሆኖ አለች። እኔ ለማንኛውም የቀሰቀስኩች ታስተካክለሽ እንዴትተኝ ነው ሲላት፣ አንተ ያለህ እንዴት ተኛለው ትላለች። ክብሮምም እነ ኪራ የትሄደው ነው በማለት ይጠይቃታል። ተገጠር የመጡትን የጽናትን አባት ሊሸኙ እንደሄዱ ተነግረዋል። ወይኔ እሳልሽኛቸው አምልጡኝ እያለ ይጸጸት ጀመረ። ሰናይትና የክብረው ንግግር ወደ ጭቅጭቅ አመራ። ስገባ ጠብቀሽ እንደሚስት አትጨቅጭቅኝ ይላታል። እና ባልት ለመሆን አማሪያ ሆይ ስትለው እንደ እኔ ባል ለመሆን ምን ያንሰኛል? ይላታል። ለሌሎች ሴቶች ባልትሆን ትችላለህ፣ ነገር ግን ለእኔ ባልትሆን አትችልም እያለችው እየተጨቃጨቁ እያለ ጽናትና ኪራ የጽናትን አባት ሸኝተው ተመለሱ። ድንገት ሲመጡባቸው ሁለቱም ደንግጠው ሰናይት ብድግ ብላ አይነ እስኪ ቤታችሁን እስካሁን ጠብቄያለሁ፣ ስለዚህ ሰዓት ጨርሻለሁ በማለት ብድግ ብላ ትወጣለች። ክብሮምም እስኪኒም ልብስ ሊቀይር ብሎ ብድግ ብሎ ሲሄድ ፅናት ደግሞ እስኪኔም ኪችን ሌው ብላ ብድግ ብላ ትሄዳለች። ኪራ ብቻውን ሳሎን ቁጭ ብሎ እነዚህ ልጆች ምንድነው ነው ሶስተኛ የዓለም ጦርነት ሊያስነሱ ነው እንደ ይላል። ሰናይትም ወደ ክችን ጽናት ወዳለችበት ስትሄድ ጽናትም እንዴት መጣሽ ትላታለች አይ ስራ ካለ ላግዝሽ ብዬ ነው ስትላት እኔ የምለው ቅድም ከክብሩን ጋር ስለ ትዳር እያወራችሁ ደረስን ልበል ትላታለች አያንቺ ደግሞ ትንሽ ቆይተን ቢሆን ኖሮ ሬሳችን ነበር የሚወጣው ትላለች ሰናይት ጽናትም እዚህ ጉዳይ ድረስ እንኳን አትደራረሱም። እኔ ግን ስለ ትዳር እያወራችው መስሎኝ በጣም ነበር ደስ ያለኝ አለቻት። ሰናይትም ያረባከሽ እኔ ወደ ትዳር ልገባ እያለች እንደማትፈልግ እየነገረቻት ነው። ናሁምና መራዊትም እንደዛ በፍቅር እየተጫወቱ ያለ ከእናቱ ስልክ ይደወላል። ስልክ ተደውሎም ያን ያልኩሽን እንዴት አደረግሽ የሚል መልእክት ነበር የደረሰው። ምሩም ይሄን መልእክት ከሰማች በኋላ በጣም ተደናገጠች። ናሆሜም ምንድን ነው ያወራችሁት ነገር አለ ወይ? በማለት ይጠይቃታል። አይ ስለ ሴቶች ጉዳይ ነው ስለዋለች አይ እስከዚህም ድረስ ማውራት ጀም ደርሳቸዋል በጣም ደስ ይላል አለ ናሆሜ አለ ነው ታዲያ። ናሆሜም ብድግ ብሎ ከሄደ በኋላ ምሩ በጣም የተጨናነቀች ነበረ። ወደ ትዳር መግባት እንዳለባቸውና ሰርግ መደገስ እንዳለበት ከዛም በኋላ ደግሞ ልጅ መውለድ እንዳለበት እንዳለባቸው ስለነገረቻት ያንን እያሰላሰለች እና እያሰበች ምሩ በጣም መጨነቅ ጀመረ። ታዳና ሆሜም ምሩ አትመጭም ወይ እያለ ስጤቃት። ነገር ግን ምሩ በሀሳብ ተውጣ ስለነበረ ተሀሳብ ዋጋ ነበረ። ታዳ ጽናትም አባቷ ፈቃደኛና ደስተኛ በመሆናቸው ቢያስደስታትም፣ አንድ ነገር ግን እያስጨነቃት ይገኛል። እሱም በባገር ባህል እኮ ወይም በእኛ ሰፈር እኮ ልጅ የምትዳረው ልጃገረድ ሆና ወይም ደግሞ ከክብሯ ስትሆን ነው እያለች ለኪራ ተነግረዋለች። ታዲያ ኪራም እንዴት ያውቃሉ እኔ ነች እላለሁ ይላታል። ጽናትም በሰርጉ ስነስርዓት ላይ የልጃገረድነት ምልክት እንደሚደረግ ተነግረዋለች። ኪራም አንደዚህ አትጨናነቂ፣ ስለዚህ ጉዳይ አታስቤ በማለት ርዕስ ያስቀይራታል። የዛሬው ቆይታችን ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ተረፌ በሌላ ቸር ያሰንብተን። ባይ ባይ።